ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩም። ሰባተኛው ሀገራዊ ምርጫ ዲሞክራሲያዊ በሆነ መንገድ እንዲካሄድ ለሰላም ቅድሚያ በመስጠት ተፎካካሪ ፓርቲዎች በጋራ ሊሰሩ እንደሚገባ የጎንደር ከተማ አስተዳደር የፖለቲካ ፓርቲዎች የጋራ ምክር ቤት አሳሰበም። በጎንደር ከተማ አስተዳደር ዘላቂ ሰላም ማምጣትን ታሳቢ ያደረገ ውይይት ከተፎካካሪ የፖለቲካ ፓርቲዎች ጋር ተካሂዷል። ተስፋዬ ጋሹ ተጨማሪ ዘገባ ይዘዋል። በጎንደር ከተማ አስተዳደር ዘላቂ ሰላም ማረጋገጥን ታሳቢ ያደረገና በወቅታዊ ሁኔታዎች ላይ ያተኮረ ውይይት ከተፎካካሪ ፓርቲዎች ጋር ተካሄዷል። የሀገርን ሰላም በማረጋገጥ ልማት የሚያፋጥንን ፓርቲ ከመቃወም ይልቅ መደገፍ አለብን ያሉት የውይይቱ ተሳታፊ የኢህአፓ ፓርቲ አባል አቶ ካሳ በለጠ እንደ ፓርቲ የሀገር ሰላም እንዲጠበቅና እድገቷ እንዲፋጠን በጋራ እንሰራለን ብለዋል። የህብር ኢትዮጵያ ፓርቲ የጎንደር ቅርንጫፍ አስተባባሪ አቶ መኮንን ብርሃን ተፎካካሪ ፓርቲዎች የተረጋጋና ፍትሐዊ ምርጫ ማስኬድ እንዲቻል ቅድሚያ የሰላሙን ሁኔታ ምቹ ማድረግ ይጠበቅብናል ብለዋል። የሀገር ጉዳይና የግል ጉዳይን፣ የፖለቲካ ጉዳይን፣ የሃይማኖት ጉዳይ፣ ሌሎችም የመሳሰሉ ነገሮች አገር ሲኖር ነው። የሚቀድመው ማነው? ሀገር ነው። በሀገር ጉዳይ ላይ ግን የጋራ አቋም መያዝ፣ መነጋገር፣ ሀሳብን ማሳደግ፣ መማማርን ይጠይቃልና አሁን መማማር ከመደጋገፍ ያፈነገጠውንም ሁሉ በተገቢው መንገድ ወደ ሰላም የሚመጣበት ተመካክሮና ለሀገሩ ለወገኑ የሚያዝንበት አገሪቱም እንድትለማ እንድታድግ ድጋፍ የሚያደርግበት መንገድ እንዲፈጠር የሁላችንም ጥረት ያስፈልጋል ባይ ነኝ። ፓርቲያችን የሚያምነው ምንድነው? በሰላማዊ መንገድ ሰላማዊ ትግልን ማካሄድ ነው ምርጫችን። ከዚህ አኳያ ምቹ ነገር ያስፈልጋል ለትግል እና ከመንግሥት ጋር እንደ አንድ ተፎካካሪ ሆነ ስናይ በግል እንደ ህዝብ ሆነ ስናይ በአገልግሎት አሰጣጡ ዙሪያ ያሉ ችግሮች ለእኛም ሰላማዊ ትግል እንቅፋት ናቸው፣ አጠቃላይ ለመንግስቱም አስቸጋሪ ስለሚሆኑ ይሄን በትክክል መረዳት አለበት ብለን ሰላማዊ ትግሉን በማጠንከር በዛ ላይ እያነሳን መፍትሄ ለማምጣት አቅጣጫ አስቀምጠናል። የራሳችን የውይይት አጀንዳ የሚሆነው ምንድነው በሰላማዊ መንገድ ችግሮች እንዲፈቱ ማድረግ ነው። የመጀመሪያው ምርጫ ሰላም ይፈልጋል ያሉት የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ ተስፋ መኮንን በሰለጠነ መንገድ በመወያየት ሰላምን ማስፈን አለብን ሲሉ አብራርተዋል። በቀጣይ የሚካሄደው ምርጫ ዲሞክራሲያዊና ሰላማዊ በሆነ መንገድ እንዲጠናቀቅ ከወዲሁ እየተሰራ ነው ያሉት ደግሞ የማዕከላዊ ጎንደር ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፋሲል ሰንደቁ ናቸው። ምርጫ በባህሪው ሰላም ይፈልጋል፣ የሰለጠነ መንገድን መከተል ይፈልጋል፣ ዲሞክራሲን ይፈልጋል። ይህን ከማድረግ አኳያ ደግሞ አንዱ ወደ አንዱ ሳይገፋ በኋላ ቀር ያስተሳሰብ ልማድና ድርጊት ሳይታጠር በሰለጠነ መንገድ ችግሮች እንኳን ቢኖሩ በውይይት እየፈቱ ለሕዝባችን የተሻለ ሰላምና ልማት እንዲሁም ዲሞክራሲ ለማምጣት ጥረት ማድረግ አለብን በሚል ነው ስንወያየዋል ነው። በሚካሄደው የሰባተኛው ሀገራዊ ምርጫ ሰላም ትልቅ ዋጋ አለው። ሰላምን አስፍነን አስቻይ ሁኔታዎችን ፈጥረን ምርጫው ፍትሐዊ ዲሞክራሲያዊና ፍጹም ሰላማዊ ሆነው እንዲጠናቀቅ ለማስቻል የተፎካካሪ ፓርቲዎች የጋራ ምክር ቤት የራሱን ቅድመ ዝግጅት እያደረገ ያለበት ሁኔታ ነው ያለው። ለዚህ የሚያስፈልጉ ስራዎችንም በእቅድ ላይ ተመስርተን ቀጣይ የምንሰራቸውን ስራዎች ዝግጅት እያደረግን ያለንበት ሁኔታ ነው ያለው የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተገኑ ደረጀ። የጋራ የሚያደርጉ ጉዳዮችን ወደ ምክር ቤቱ በማምጣት ችግሮችን የምንፈታበት ሁኔታ ተጠናክሮ ይቀጥላል ሲሉ ገልጸዋል። የቀጣይ አቅጣጫዎቻችን የሚሆነው በጋራ ፎረማችን የጋራ የሆነ ሀሳብ እያንዳንዱ የፖለቲካ ፓርቲ በዚህ በጋራ ምክር ቤት የተካተተው የፖለቲካ ፓርቲ የጋራ የሆነ ሀሳቦችን ወደ ጋራ ምክር ቤቱ ማምጣትና ቁጭ ብሎ በጠረጴዛ ዙሪያ በመወያየት ችግሮችን መፍታት ያስፈልጋል ማለት ነው። ሁሉም የፖለቲካ ፓርቲዎች በሰላም ጉዳይ ትኩረት ሰተ መስራት እንዳለብን የጋራ አቅጣጫ አስቀምጠናል። ቀጣይም ሰነዶች እየተሰነዱ ጽሁፎች ተቀርጸው አቅርበን በጋራ እየተወያየን ችግሮቻችን በጋራ እንፈታለን የሚል ሀሳብ የጋራ አቋም ይዘና ማለት ነው። ስልጡን የፖለቲካ ስርዓት በመገንባት ሰባተኛው ሀገራዊ ምርጫ ፍትሐዊና ግልጸኝነት የተሞላበት እንዲሆን በትኩረት መሰራት እንደሚገባም በውይይት መድረኩ ተመላክቷል። የትምህርት ቤቶች ከደረጃ በታች መሆን በመማር ማስተማሩ ላይ ጫና እንደሚፈጥር በደባር ከተማ የሚገኙ መምህራንና ተማሪዎች ተናገሩም። በ2018 ዓ.ም የ97 ትምህርት ቤቶችን ደረጃ ለማሻል በጀት መድቦ እየሰራ መሆኑን የሰሜን ጎንደር ዞን ትምህርት መምሪያ ገልጿል። ያየ ፈንቴ እንደሚከተሉ ያቀርበዋል። ተማሪዎች ውጤታማ እንዲሆኑ ደረጃቸውን የጠበቁ ትምህርት ቤቶች መኖር ወሳኝነት አለው። በአንጻሩ ከደረጃ በታች የሆኑ ትምህርት ቤቶች ደግሞ ተማሪዎች ሙሉ ትኩረታቸውን ትምህርት ላይ እንዳያደርጉ እንቅፋት ይፈጥራል። ተማሪ ሙሉቀን መንባልና የፍሬምረት በደባር ከተማ የሚካኤል የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት የስድስተኛና የስምንተኛ ክፍል ተማሪ ናቸው። ከደረጃ በታች በሆነ ትምህርት ቤት መማራቸው ትምህርታቸውን በአግባቡ እንዳይከታተሉ አድርጓቸዋል። መማሪያ ክፍላችን እንግዲህ ጥሩ አይደለም። ምክንያቱም ንፋስ ብርድ እየመታ ነው የምንማረው። በመማር ማስተማሩ ላይ ጥሩ አይደለም። በጣም የፈራረሱ ነው፣ ዘሞ ሊወድቅ ያለ ነው። መገንባት አለባቸው። በቡልኬት በተሻለ ብሎ የተሰሩ ለትምህርታችን ጥራት ላቅ ያለ ነው። ስንማ ብርድ አለ፣ እየተማነሳ አለ፣ በውስጥ ምናምን ጫጫታ ስንሰማ ያው አሳባችን ይሰረቃል። ያው የክላስ ችግር ያለው እንግዲህ የመጀመሪያው የወንበር ጥረት አለ ደረጃው የተሻሻለው ተማሪ ቢረብሽ አይሰማም። ብዙውን የትምህርት ቤቶች ከደረጃ በታች መሆን በመማር ማስተማር ሂደትና በተማሪዎች ውጤታማነት ላይ ጫና እንደሚያሳድር የትምህርት ቤቱ መምህራን ይጋራሉ። መምህር አልታሰምረው ትባላለው። የሚካኤል የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት የስነ ዜጋና ስነ ምግባር በአሁኑ የዜግነት መምህር ነኝ። ከመቀመጫም ከማቴሪያልም ከግብአትም ከብዙ ምጥረት ብዙ ጉዳት ስላላቸው የመማር አቅማቸው የአቀባበላቸው እየወረደ ነው የሚሄደው። መምህር አስቻለ አስማረ፣ ሚካኤል አንደኛ ደረጃ ትምህርት ቤት እንግሊዘኛ መምህር። የወንበሩ የክላሱ ጥበት፣ የተማሪው ብዛት እንዲህ ለመማር ማስተማሩ በጣም እንቅፋት ነው ሊሆኑ የሚችሉት የወዳደቁ ደረጃቸውን ያልጠበቁ ክላሶች አሉ። ደረጃቸውን የጠበቁ ከሆነ ግን ወንበሩ የተሟላላቸው ክፍሉ ደረጃውን የጠበቀ የተሻለ ተማሪ ሊፈራ የሚችልበት ሁኔታ ይፈጠራል ማለት ነው። በደባር ከተማ ከሚገኙ 15 የአንደኛ ደረጃ ትምህርት ቤቶች ውስጥ 12ቱ ትምህርት ቤቶች ከደረጃ በታች መሆናቸው ተገልጿል። በ2018 የትምህርት ዘመን ስድስት ትምህርት ቤቶችን ደረጃ ለማሻሻል ወደ ስራ መገባቱን የከተማ አስተዳደሩ ትምህርት ጽሕፈት ቤት ምክትል ኃላፊ ጀማል ሲሳይ አንስተዋል። በዚህ ዓመት ስድስት ትምህርት ቤቶችን ደረጃ ሶስት ለማስገባት እቅድ ይዘናል። ጎንደርበር ትምህርት ቤት ላይ፣ ዋልያ ትምህርት ቤት ላይ፣ ራስ ደጀን ትምህርት ቤት፣ እዚህ ሚካኤል ትምህርት ቤት ላይ እንደምታዩት ሁለት ብሎክ እየሰራን ያለ፣ ይህኛው እንደምታዩት ፊት ለፊት ላይ ያለው ወደ አራት ነጥብ አምስት ሚሊዮን ብር የሚያወጣ ባልማ እየተገነባ ያለ ነው። የተማሪና የወንበር ጥምርታው እንደምታዩትም ትንሽ ችግር ያለበት ነው። አሁን እሱን በቀጣይ ለመቅረጽ ከተማ አስተዳደሩ በልዩ ድጋፍ በተለይ ይህን ትምህርት ቤት እንዲደግፈው ወንበርን በቀጣይ ግዥ እንዲፈጽም እሱን ለማድረግ ጥረት እየተደረገ ነው ያለ ። ባለፉት ዓመታት በሰሜኑ ጦርነትና በክልሉ ባጋጠሙ የሰላም እጦት ምክንያት ደረጃቸው ተሻሽሎ የነበሩ ትምህርት ቤቶች በደረሰባቸው ጉዳት ዳግም ከደረጃ በታች መሆናቸውን የሰሜን ጎንደር ዞን ትምህርት መምሪያ ምክትል ኃላፊ አጸደበሬ ገልጸዋል። በዞኑ በ2017 የትምህርት ዘመን የ13 ትምህርት ቤቶችን ደረጃ ማሻሻል መቻልንም አንስተዋል። ባለፉት ዓመታት ከነበሩን የትምህርት ተቋማት መካከል ደረጃቸውን ያሟሉ ብለን የምናስባቸው ትምህርት ቤቶች ተማሪዎች ቁጥር 15 ብቻ ነበረ። ከ400 በላይ የትምህርት ተቋማቶች አሉ። ከዚህ ከግጭቱ ጋር ተያይዞ ደግሞ ደረጃቸውን ያሻሻሉ ትምህርት ቤቶች ቁጥር እየቀነሰ ነው፣ ወደ ኋላ የመጣው ማለት ነው። ስለዚህ የ2017 ዓ ም አፈጻጸማችን በምናይበት ጊዜ ካሉን 483 የትምህርት ተቋማት መካከል 13ቱ ብቻ ናቸው ደረጃቸውን ያሻሻሉ። በ2018 የትምህርት ዘመን የ97 ትምህርት ቤቶችን ደረጃ ለማሻሻል እንደሚሰራ ምክትል ኃላፊው አብራርተዋል። 97 ትምህርት ቤቶችን ከደረጃ ደረጃ ሽግግር እናደርጋለን ብለን አቅደን ከእያንዳንዱ ወረዳ ደረጃ አራት የምናስገባው ደረጃ ሶስት የምናስገባው ተቋም ማን ነው የሚለውም በስም ደረጃ ላይ ተናል ለትምህርት ቤቶች ደረጃ ማሻሻል ትምህርት ቤቶችን ለመጠገን አዲስ ትምህርት ቤቶችን ለመገንባትም ጭምር እስካሁን ድረስ ባለን መረጃ ከ61 ሚሊየን ብር በላይ በአስተዳደር ምክር ቤቱ እንዲመደብ የተደረገበት ሁኔታ ነው ያለን። በአንደኛ ደረጃ ትምህርት ቤቶች የወንበር አቅርቦትን ለማሟላት በትኩረት የተሰራ መሆኑን ምክትል ኃላፊዋ ገልጸዋል። ከእንስሳት የሚገኘውን ምርት ለማሳደግ የእንስሳትን ጤና እየጠበቀ መሆኑን የጎንደር ዩኒቨርሲቲ እንስሳትና ጤና ሳይንስ ኮሌጅ አስታወቀም። በኮሌጁ ለእንስሳት እየተሰጠ ያለው የህክምና አገልግሎት የእንስሳትን ጤና እየጠበቀ መሆኑን ተገልጋይ አርሶ አደሮች ተናግረዋል። ተጨማሪ ዘገባ ይዘናል። የጎንደር ዩኒቨርሲቲ ለህብረተሰቡ ከሚሰጣቸው ማህበራዊ ግልጋሎቶች አንዱ የእንስሳት ህክምና ተጠቃሽ ነው። የእንስሳት ህክምና መማሪያ ተብሎ ስራውን የጀመረው ተቋሙ አሁን ላይ ለበርካታ የጎንደር ከተማና አካባቢው አርሶ አደሮች ግልጋሎት እየሰጠ ይገኛል። በተለይ ማዕከሉ የተሟላ አገልግሎት መስጠቱ ድካምና ወጪን በመቀነስ ለነዋሪዎች እፎይታ ፈጥሮላቸዋል። አወቀደም ይባላለ በእንስሳት ህክምና ከዚህ ህክምና መድሃኒት ሁለት ሶስት ጊዜ ከውቶችን እያዝነ መጠናል በወሰድንበት የሚሰጠው መልካም አገልግሎት ነው። ትርንጓና እባላለሁ። የመጣሁት ከዚህ ከሽንታ ቀበሌ 19 ነው። በጎችን ላሳክም ነው የመጣው። ያው ፌስታል ነገር ስለሚበሩ ምናልባች ሰውነታቸው ሲቀንስ ለማሳየት ብዬ ነው። እና ምግቡ አልስማማቸው ሲል ሰውነታቸው ዘር ሲል ለማሳየት ብዬ ነው። ከዚህ በፊት አሳክም ያውቃለሁ። አስጣጡ የህክምና አስጣጥ ቆንጆ ነው። አበባባ እባላለሁ። የቀበሌ 19 ነዋሪ ነው። በዚህ በፊትም ውሻ መጣለው ሲታመሙ አሳክማለሁ። ወደ ሆነ ይድናል እንመጣለን ወዲያው ክትባትም በሽታም ከሆነ ወደ ታክመው ይሄዳሉ። ችግር የለውም ምንም የረበሹን ነገር የለም። በእንስሳት ሕክምና ማዕከሉ የሚሰጠውን አገልግሎት ለማግኘት ከተለያዩ ወረዳዎች አርሶ አደሮች እንደሚመጡ የነገሩን በጎንደር ዩኒቨርሲቲ የእንስሳት ሕክምናና ጤና ሳይንስ ኮሌጅ ቀዶ ጥገና መምህር ዶክተር ደጀን ታክልና የእንስሳት ሐኪም ዶክተር ውበቱ ጌጡ በክሊኒኩ ለእንስሳቱ የቀዶ ሕክምና የማዋለድና የክትባት አገልግሎት እየተሰጠ ይገኛል ብለዋል። ከአቅም በላይ ከሆነ ሲዜሪያል ሴክሽን እንሰራለን ወይም ደግሞ ኦፕሬሽን መስራት ማለት ነው እሱን እንሰራለን። ሌላው የእብዱሻ በሽታን ከመከላከል አንጻር ደግሞ የምሰጠው ክትባት አለ። ከክትባት በተጨማሪ ማምከን እንሰራለን። በሽታ ይነሳል ተብሎ ሲጠረጠር ይገደላሉ እና የአኒማሉን ዌልፌር ወይም ደግሞ የእንስሳውን ደህንነት ከመጠበቅ አንጻር በአንጻሩ ስፓይንግ ወይም ደግሞ ማምከን መስራቱ የተሻለ ነው። እንደምታዩት ግልኮሶችን እንሰጣለን እንደ በሽተው ሁኔታ እና ማንኛውንም ስራ እንሰራለን። ከሱ በተጨማሪ ደግሞ ሰርጅካል ወይም ደግሞ የኦፕሬሽን ስራዎችን እንሰራለን። ኬዙን እናይና ለምሳሌ ፎሬን ነገር ወይም የተለየ ነገር የበሉ ከሆነ የወልድ ችግር ሲያጋጥማቸው ከሌላ ክሊኒኮች ወደዚህ ነው ሪፈር የሚደረጉት። እሱም በተገቢ ሁኔታ እንሰጣለን ማን እንሰራለን። የጎንደር ዩኒቨርሲቲ እንስሳት ሕክምናና ጤና ሳይንስ ኮሌጅ ምክትል ዲን ዶክተር መሀመድ የሱፍ አርሶ አደሮች የእንስሳትን ጤና በመጠበቅ ተጠቃሚ እንዲሆኑ የግንዛቤ ፈጠራ ስራ እየተከናወነ መሆኑን ያክረውናል። በተለይ ሕክምና ከመሰጠቱ በፊት የግንዛቤ ማስጨበጫ ስራዎች ዘወትር ጧጧት ይሄዳሉ። ስለዚህ ይሄ አንዱ የእንስሳት ክሊኒኩ ወይም የእንስሳት ሆስፒታሉ የሚሰራው ተግባር ነው። ትምህርት ክፍሉ በዘርፉ ከሚሰሩ ግብረሰናይ ድርጅቶች ጋር በቅንጅት እየሰራ ይገኛል ያሉን ምክትል ዲኑ መሰል አገልግሎቶች በዩኒቨርሲቲው መሰጠቱ እንስሳቱ ምርታማ እንዲሆኑ አግዟቸዋል ነው ያሉት። የእንስሳት ህክምና በቅርብ መሰጠቱ አንድ እንስሳት ምርታማ እንዲሆን ከፍተኛ አስተዋጽኦ አለው። ምክንያቱም አንድ እንስሳት ምርታማ ለማድረግ ከሚጠበቁ ስራዎች አንዱ ለምሳሌ ልክ ምግቡ ላይ እንደምታተኩረው ሁሉ ጤንነቱም ላይም ማተኮር አለብ፣ ትኩረት መስጠት አለብ። በተለይ እንስሳት እርባታ ላይ የተሰማሩ የተለያዩ ግለሰቦችም የእርባታ ጣቢያዎችም ማለት ነው። እንዲሁም የማማከር አገልግሎትም እንሰጣለን። ስለዚህ በቀላሉ ሕክምናውን እንዲያገኙ እንትን እንዲያደርጉ ትልቅ አስተዋጽኦ እያደረገ የእንስሳት ሕክምና ማዕከሉን ወደ እንስሳት ሆስፒታል ለማሳደግ ውጥን መያዙን ከጎንደር ዩኒቨርሲቲ እንስሳት ሕክምናና ጤና ሳይንስ ኮሌጅ ያገኘነው መረጃ ያመላክታል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።